እስሙን ሚና አስማይል ቂያማ አሺያ አልጋሺያ የሚለው ከቂያማ ቀን ስሞች አንዷ ናት ማለት ነው። ብዙ ስም አላት። የቂያማ ቀን አንዷ አልጋሺያ ትባላለች። ለምን ጋሺያ ተብላ ተጠራች? ሸፋኝ ማለት ነው። ሸፋኝቱ የቂያማ ቀን በድንጋጤ በጭንቀት የሰው ልጅ ልብ በሙሉ ስለምትሸፉን?

በዱንያው ላይ ሲለፉ ሲሰሩ ሲያመልኩ የኖሩ ግን እና ለምንድን ነው የተዋረዱ የሚሆኑት? ያ የሚለፉበትና የሚሰሩበት ሃይማኖት ትክክለኛው ሃይማኖት ስላልሆነ የዚያን ቀን ያፈሩ የተዋረዱ ይሆናሉ። አንድ ተፍሲር ይሄ ነው። ሁለተኛው ለፊና ሰሪና ለፊዎች የሚለው በእሳት በመቀጣት በሰንሰለት በመታሰር የሚደክሙ ብሎም ይተረጎማል። ግን እዚህ ጋር ያው የዑመር ብኑ ከጣብ ረዲየላሁ አንሁ ሀዲስ የሚገድፈው በዱንያው ላይ ሃይማኖት ነው ብለው የሚሰሩና የሚደክሙ የነበሩ በየውመል ቅያማ ያፈሩ ያፈሩና የተዋረዱ ይሆናሉ። የሚደክሙና የሚለፉበት መንገድ ፍንወቱ ትክክለኛ ስላልሆነ ማለት ነው።

ለስራዋ ዱንያ ላይ ስትሰራው ለኖረችው ስራ ደግሞ በኖረችው ስራ ደግሞ ራዲያ የረካች ትሆናለች። ዱንያ ላይ በምትሰራው ስራ በሚሰጣት አጅር ራዲያ የረካች ትሆናለች። ፊ ጀነትን ዓሊያ ከፍ ባለ ጀነት ውስጥ ይሆናሉ። ላ ተስመዑ ፊሃ እዛች በጀነት ውስጥ አትሰማም። ላቅያ ከንቱ የሆነ ውልቅ የሆነ የማይጠቅም ወሬ አይሰሙም ማለት ነው። ጀነት ውስጣ ዛዛታ ወሬ የለም፣ ውልቅ የሆነ ወሬ የለም። ቁም ነገር ነው አጠቃላይ የሚወራው፣ ሰላምታ ብቻ ነው። ፊሃ በዛች በጀነት ውስጣ አይኑን ጃሪያ ፈሳሽ የሆኑ ምንጮችም አሉ ለጀነት ሰዎች የተዘጋጁ። ፊያ አሁንም በጀነት ውስጥ ሱሩሩን መርፉዓ ከፍ የተደረጉ አልጋዎችም አሉ። ወአክዋቡን መውዱዓ የተደረደሩ ብርጭቆዎችም አሉ። ወነማሪቁ መስፉፋ የተደረደሩ አሁንም መቱን የተደረደሩ የሆኑ ሚከዳዎች፣ ጠካያዎች፣ መገደፊያዎች አሉ እስፉፋ ነማሪቅ ማለት ይሄ መገደፊያ ብለን ተካያ የምንለው አለ አይደለም? ወደ ጎን ገደፍ እያለ የምንቀመጥበት መቱን የተደረደሩ የሆኑ ተካያዎችም መገደፊዎች አሉ። ወዘራ ቢዩ መብሱተ የተነጠፉ ሰጃዳዎችም አሉ። ሰጋጃ የሚባለው ምንድነው? እንደ መስገጃ በጣም ጠጉራማ የሆነ የሚመች የሆነ ምንጣፍ ሰጋጃ ይባላል።

ይህ ጀነት ኒዕማ በሙሉ ሲወሰፍ ጠማማዎች ከሀዲያኖች ተገረሙ። እንዴት ይህ ሁላ ነገር ሊኖር ይችላል? የሚል አስተያየት ሲሰጡ ለእነሱ ምላሽ ምን ሆነ? አፈላ የንظሩነ ኢለ ልኢቢሊ ከይፈ ሁሊቀት። እስኪ እንደማሰብ ለማሰብ እንዲያስችላቸው አይመለከቱም? ምን ኢለልኢቢሊ ወደ ግመል ከይፈ ሁሊቀት እንዴት እንደተፈጠረች አስደናቂ አፈጣጠር ነው የተፈጠረችው ግዙፍ ናት አፈጣጠሯን ማንም ሰው በመጀመሪያ ጊዜ ሳያት ተገርሞ ቁሞ ያያል ታዲያ እንዲህ አይነት አስገራሚ የሆነችን ፍጡር የፈጠረ አምላክ አሁኑ ወደ ተላይ ይህነትን ያማብለንት የቆጠራቸው መፍጠር እንዴት ያተዋል በዚህ ራሱ ያሰቡ ይህንን አላህ ነው የፈጠረው ማለት ነው በተጨማሪ ግመል የምታስገርመው ህፃን ልጅ እንኳን ይጎትታታል ያንን ሁላ ቅዋ ይዛ የገራች አድርጎ የፈጠራተን አምላክ አያስተነትኑም ወይ ወይለ ሰማይ ከይፈ ሩፊያት ወደ ሰማይ ሳይመለከቱም ከይፈ ሩፊያት እንዴት ከፍ እንደተደረገች ያለ ምሰሶ

ጀነት ውስጥ አሁን ወደፊት ወደ ላይ ያወራናቸውን ነገሮች መፍጠር ማዘጋጀት ያቅተዋል ብለው እንዴት ያስባሉ ማለት ነው። ፈዘኪር ኢነማ አንተ ሙዘኪር። ይህ እንግዲህ ወደ ላይ የአኼራውንም በዱንያውም እንዲያስተነትኑ ይህንን ይዩ ብለን ነበር። ይህ አስተምሮት ነው። ፈዘኪር ታዲያ አንተ አስታውስ ያ ሙሐመድ

ኢነ ኢለይና ያበሁም፣ መመለሻቸ፣ ኢነ ኢለይና ወደኛ ብቻ ነው፣ ያበሁም መመለሻቸው ወደየትም አይደለም። ከዚያ ሱመ ኢነ ዐለይና ሂሳበሁም፣ ሂሳባቸውም በእኛ ላይ ነው፣ ምርመራቸው፣ የምርመራቸው የእነሱን ሂሳብ ማወራረድ ኃላፊነቱ በእኛ ላይ ነው ይላል። አላ ዛሬው ተፍሲር እዚህ ላይ ያቆማል።